ሰላም ኢትዮጵያውያኖች! ዛሬ ስለ ኢትዮጵያ እና ማለትም ኢትዮጵያ ከደርግ መውደቅ በፊት እንዴት እንደነበረች እና ከዛም በኋላ ከደርግ ከወደቀ በኋላ ወደባችንን የኢትዮጵያ ወደብ እንዴት እንዳጣን አንዳንድ ሀሳቦችን ለማሳየት እንሞክራለን። በተለይ ስለዚህ ታሪክ ብዙ የሚያውቁ የዚህ ትውልድ ስላሉ ለማስታወስ ያክል ነው። ለማስታወስ ብዙዎቻችን በዛ ጊዜ ነበር ልናስታወስ እንችላለን፣ ግን የአሁኑ ትውልድ ብዙ የሚያውቀው ነገር ስለሌለ እንዳው ባጭሩን ለማስታወስ ነው። እንግዲህ ከደርግ መውደቅ በፊት ማለት ነው ኢህአዴግ የሚባለው ከመምጣቱ በፊት በ1981 አካባቢ እንደ አውሮፓውያኖች አቆጣጠር ኢትዮጵያ በ14 ክፍለ ግዛቶች ትለይ ነበረ፣ እና አሰብ እዚህ ጋር የምታዩት አሰብ ራስ ገዝ ነበረች፣ እዚህ ጋር ለብቻዋ ተቀምጣለች። በፍጹም እንደዚህ እንትን ተብሏ ለብቻዋ የራሷ የሆነ የአፋር ክልል ሆና ለብቻዋ ከጅቡቲ ጎን አሰብ ራስ ገዝ ነበረች ማለት ነው። ከኤርትራ ጋራ ምንም የሚያገናኛት ነገር አልነበረ ማለት ነው እና ኤርትራ ያው ከዚ ጋ እንዳትት እንደ ከላይ ጀምሮ እንደዚህ ቀጭ ነው። ይሄን ያክል ስፋትም አልነበራትም ኤርትራ የሚባለው አሁን በብዛት ከትግራይ መሬት ተወስዶ ከጎን እዚጋ ትንሽ ተለጥጣለች እንጂ በፊት ይሄን ያክል የቆዳ ስፋት አልነበራትም ማለት ነው እና ኤርትራ የሚባለው ይህ አካባቢ ነው። እንደ አንድ ክፍለ ግዛት አሰብ እዚጋ ለብቸዋለ ወሎ እዚጋ አለ ከአሰብ አጠገብ በጣም እንዳውም ከኤርትራ የበለጠ በጣም ይዋሰና የሚቀርበው ለወሎ ነው። እዚህ ጋር ሐረርጌ አለ። እዚህ ጋር ሸዋ አለ። እዚህ ጋር ጎጃም አለ። እዚህ ጋር ጎንደር አለ። ጎንደር እንግዲህ በሙሉ የበጌ ምድር ይባላል። በዛን ሰዓት በጌ ምድር ጎንደር ይህን ይዞ ማለት ነው በሙሉ የጎንደር ወይም የበጌ ምድር አካባቢ ይባላል ማለት ነው። በጣም ትልቅ ቦታ ነበረ። በደርግ አሁን የሚጣሉ ጭቅጭቄት የፈጠረው አካባቢ ሁሉ በጌምድር ውስጥ በጎንደር ውስጥ የሚገኝ ነው ማለት ነው እንጂ በትግራይ ውስጥ አልነበረም። እዚ በማፑ ላይ እንደምናየው ማለት ነው። ጎጃም እዚ ጋ አለ፣ እዚጋ ወለጋ እዚጋ ኢሊባቡር አለ፣ አርሲ እዚጋ አለ፣ ሲዳሞ ባሌ እያለ እንደዚህ በ14 ይለያል ማለት ነው። እና በዛን ሰዓት እንግዲህ በዚህ መልኩ ነው። ዋናው ትልቁ ነገር እዚህ ለማሳየት የሞከርኩት ምንድን ነው እንትን አሰብ በፍጹም በኤርትራ ክልል ውስጥ እንዳልነበረች ለማሳወቅ ነው። ይህንን እንትን ለማሳየት የሞከርኩት ማለት ነው። ሌላው እንግዲህ እስኪ ስለ ኤርትራ አሁ የሆኗን ኤርትራ በምናይበት ሰዓት እንግዲህ ኤርትራ አሁን በስድስት ክልሎች ተከፍላ ያለችን ስትሆን እስቲ ምን ምን እንትኖች ናቸው ያሉት ብለን ስናይ በዛ ውስጥ የትኞቹ የጎሳ እንትኖች አሉ። ሴሜቲክ ቋንቋ ተናጋሪዎች ማለት ነው። የሴም ቋንቋ እኛ ጋር ለምሳሌ እንደ አማራ እና ትግሬ እንደምንለው ማለት ነው። የሴም ቋንቋ ተናጋሪዎች እዛ ምን አሉ? ትግሬና ትግርኛ አሉ። ትግሬና ትግርኛ፣ የትግሬና የትግርኛ ተናጋሪዎች አሉ ማለት ነው። እነዚህ የትግርኛና ትግርኛ ተናጋሪዎች፣ ራሻይዳ እና ጀበርቲ። ራሻይዳ በብዛት የመን ከለር ያላቸው በጣም ይቀላሉ ናቸው እና የአረብ መልክ ያላቸው ናቸው አብዛኛዎቹ እና ጀበርቲ የሚባሉት ናቸው ማለት ነው። ትግሬ ትግርኛ፣ ጀበርቲ። በዚህ ላይ ግን ማወቅ ያለብን ትግሬ እና ትግርኛ ከፍተኛውን ፖፑሌሽን ይዛሉ በኤርትራ ውስጥ። እንዳሁም ትግርኛ የሚባለው የሐማሴን ብለን የምንጠራው ማለት ነው። በተለይ የኢትዮጵያን ባህር መምጣት መፈልግና ከጥንት ጀምሮ ኢትዮጵያን ለጣሊያን አሳልፎ የሰጠ በኋላም በተለያዩ ጊዜ ኢትዮጵያ የምትወድቅበትን መንገድ ሁሉ ያስተካከለ እና አሁን ለዚህ ወደብ እንድናጣ ያደረገ ትግርኛ የሚባለው የሐማሴኑ ግሩፕ ነው። 57 ፐርሰንት ይዛል። 57 ፐርሰንት፣ ከዛም የሚቀጠለው ትግሬ የሚባለው ነው ማለት ነው። ትግሬ ፖፑሌሽናቸው እና የቀሩት እነዚህ ጥቃቅኖች ናቸው ማለት ነው። አሁን ለምሳሌ ጀበርቲ ኖ፣ ጀበርቲ አፋር፣ ቤጂን የሚባሉት ሳሆ፣ እነዚህ እነዚህ፣ ቢለን ቢለን፣ ይቅርታ፣ አፋር ቢለን፣ እነዚህ ሳሆ የሚባሉት ጥቂቶች ናቸው። አስራ ሁለት ፐርሰንት ናቸው ማለት ነው። እንደገና ኒሎቲክ ስፒከርስ የሚባሉት አሁን ለምሳሌ ኒሎቲክ የምንላቸው እንደዚህ እንደ ሀገራችን እንደ ጋምቤላ እንደ ጋምቢላ አይነት ያሉት ማለት ነው። እንደዛ ያሉት ብሔሮች እዛ ምን ይባላሉ? ኩናማ እና ኖራ ይባላሉ። ከለራቸውም ጠቆር ይላል። እንደዛ ናቸው እና እንግዲህ አብዛኛውን ፓወሩ ያለው በማን እጅ ነው ብለን በምናይበት ሰዓት በዚህ በትግርኛ በሚባለው ብሔረሰብ ነው። ትግርኛና ከዛም ትግሬ የሚባል ትግርኛ ተናጋሪዎች ናቸው። ያው የሀማሴን ብለን የምንጠራቸው እነሱ ናቸው። በጣም በኢትዮጵያ ላይ ከፍተኛ ችግር የፈጠሩትና ኢትዮጵያ ወደብ እንድታጣ ያደረገዋት በብዙ ከጣሊያኖችም ጋር ከሌሎችም ኢትዮጵያን ሊወጉ በሚመጡ ሁሉ ጋር እየተባበሩ ኢትዮጵያ አሁን ላለችበት ደረጃ ያደረሷት ማለት ነው እና በከፍተኛ ደረጃ አሁንም ፓወርፉል ሆኖ ፕሬዚዳንቱ የሚመራው ማለት ነው። ኢሳያስ የሚመራው ብሔረሰብ ያው የትግርኛ የሚባለው ነው ማለት ነው እና እንግዲህ በምናይበት ሰዓት አብዛኛው ሌላው ማለት ነው የአፋሩ፣ ቢለን የሚባለው፣ ሳሆ፣ ኩናማ ኖራት የተጨቆነ ህዝብ ነው። በጣም የጨቆነ ህዝብ ነው። አገራቸውም በብዛት የምናየው በጣም ኋላ ቀር የሆነ አናኗር የሚኖሩ ናቸው። በጣም በችግር ውስጥ ያሉ ህዝቦች ናቸው ማለት ነው እና እዚህ ጋር ስናየው እንግዲህ እዚ ጋር በደንብ ያሳየናል ማለት ነው ብሔር ትግርኛ የሚባለው እዚ ጋር እንደምታዩት 57 ፐርሰንት ይይዛል ማለት ነው ኤርትራ ውስጥ ከዛ ትግሬ ይቀጥላል ማለት ነው ትግሬ 28 ፐርሰንት ሳሆ የሚባለው ብሔር አራት ፐርሰንት አፋር፣ ሶስት ፐርሰንት ነው ያለው ማለት ነው የአፋር ህዝብ። የኩናማም እንደዛው ሶስት ፐርሰንት አለ። ቢለን የሚባለው ሁለት ፐርሰንት፣ ራሻይዳ የአረብ መልክ ያላቸው ሁለት ፐርሰንት ናቸው ማለት ነው እና በአጠቃላይ እንግዲህ በምናይበት ሰዓት ዋናው አገሪቷን ተቆጣጥሮ ያለውእና ስልጣኑም ይዞ ያለው ብሔረ ትግርኛ የሚባለው ነው። ትግርኛ ትግሪ፣ ትግርኛ ብሔረ ትግርኛ የሚባለው ነው ማለት ነው። ያው ሴሜቲክ ናቸው፣ ፕላስ ደግሞ ሀማሴን በብዛትኛ ሀማሴን ብለን የምንጠራቸው አሁን ለምሳሌ የኢትዮጵያን ትግሬ ውስጥ ያሉትን አጋሚ እንደሚባሉት ከላይ ያሉት እነዚህ ብሔረ ትግርኛ የሚባሉት ሀማሴኖች ናቸው ማለት ነው እና በጣም አሁን ከኢትዮጵያ ጋር ተባብሮ ላለመስራት አብሮ ተባብሮ ሀገር ከማሳደግ ይልቅ ከሌሎች ከግብጾች ጋር በመተባበር ኢትዮጵያን ለማጥቃት በከፍተኛ ደረጃ የተንቀ። በፍጹም ከኢትዮጵያ ጋር እንደሌላ ዓለም ውስጥ እንደምናየው መተባበርን አይፈልጉም። አብሮ መስራትን አይፈልጉም። አንዲት ቅንጣት ኢትዮጵያ የምታልፍበትን መንገድ እንኳን መስጠት አይፈልጉም። ሁልጊዜ ጦርነት፣ ሁልጊዜ ክፋት፣ ተንኮል ብሎም ደግሞ ከኢትዮጵያ ጠላቶች ጋር እነሱ ከቀረጿቸው የኢትዮጵያ ጠላቶች ጋር

እና እንደዛ ነው እንግዲህ ኢትዮጵያ ብዙ ታግላ ነበረ። ከኤርትራው ፕሬዚዳንት ጋራ ሁሉን ነገር ትታ አብረን እንስራ፣ አብረን አገር እናሳድግ፣ የእናንተም ሀገር ይደግ፣ ከናንተም ከችግር ውጡ፣ ለእኛም መንገድ በር ክፈቱልን በሚል ሁኔታ ከፍተኛ እንቅስቃሴ አድርጎ ነበር፣ ዶክተር አብይ ማለት ነው። ግን ይሄ ልቡ የሸፈተ ነው ኢሳያስ በፍጹም በህዝብን በማተራመስ ሌላ ሀገር ውስጥ ገብቶ በተለይም ኢትዮጵያ ውስጥ ችግሮችን በመፍጠር የተለያዩ ማንኛውም ተቃዋሚ የሆነ ቡድን በመርዳት በመደገፍ ኢትዮጵያ ሁል ጊዜ እንዳትረጋጋ፣ በኢትዮጵያ ውስጥ ሁል ጊዜ ጦርነት እንዲኖር እና ኢትዮጵያ የሚገኘው ማንኛውንም ሀብት በቀጥታም ሆነ በተዘዋዋሪ መንገድ ለመዝረፍ የሚጥር ሀይል ነው ማለት ነው። የዚህ የኢሳያስ አፈወርቂ አገዛዝ እና አብሮ ከመስራት ኢትዮጵያን በማምታታት በማጣላት ብሄሮችን ብሄሮችን በማጋደል ማለትም ከግብፅ ጋር በተለይ ተልእኮም አብሮ የሚሰሩት ከግብፅ ጋር ነው አብሮ በአንድ ላይ በመስራት በማታቅ ኢትዮጵያ ውስጥ ሁል ጊዜ ተንኮሎችን በመፍጠር ሸርዶችን በመፍጠር በማደራጀት መሳሪያ በመስጠት ብሎም በኤርትራ ውስጥ ቦታ በመስጠት እንዲደራጁ በማድረግ ተመልሶ ኢትዮጵያ እንዲያጠቁ ያ ነው ፕላን፣ እንጂ አብሮ በመስራት አብሮ በማደግ አሁን ኢትዮጵያ እንዳቀረበችው የፈለጋችሁትን እንስጣችሁ፣ ግን እኛ የኢትዮጵያ የህልውና ጉዳይ ነው ወደ ማግኘት የህልውና ጉዳይ ነው። ስለዚህ የወሰዳችሁትን አሰብን መልሱልን ብለው ብሎ ኢትዮጵያ በሰላማዊ መንገድ እንዳውም ኤምባሲውን ሁሉ በደንብ ምን የመሰለ ፀዳ ኤምባሲ በመስጠት በመሸለም እና በጣም ከፍተኛ ትግል አድርጓል ማለት ነው፣ የኢትዮጵያ መሪ ማለት ነው። ግን ያ ሁሉ ሆኖ አላማው ያ እንደዛ አይደለም። አላማው የተመሰረተውም ያደገበትም በሸርና በተንኮል ሌላውን ሀገር ማለትም ኢትዮጵያን በተለያየ መንገድ እንድትደቅ ለማድረግ ብዙ ሙከራዎችን በማድረግ ያው ከግብፅን በሚቀበለው ትዕዛዝ መሰረት ማለት ነው ያንን ማድረግ ነው የሚፈልገው እና እንግዲህ አሁን መጨረሻው ደረጃ ላይ እየደረሰ ይመስላል። እና አንደኛ በግፍ የተወሰደው የአሰብ ወደብ መመለስ እንዳለበት አብዛኛው ኢትዮጵያ እየነቃ ነው። አሁን እያየ ነው። አንዳንዱ እስካሁን ድረስ ታፍኖ ነበር ማለት ነው። ኢቨን እንኳን ስለ ወደብ እንዳያውቁ በተለይ የአሁኑ ጄኔሬሽን ተደርጎ ነበር። አሁን ግራ እየገባቸው ለካስ ወደብ ነበረን ለካስ ባህር ኃይል ነበረን እያለ እየጠየቀ ነው ማለት ነው የአሁኑ ወጣት የአሁኑ ጄኔሬሽን ማለት ነው። እስከዚህ ድረስ ባለፉት በኢህአዲግ ስርዓቶች ተከልክሎ ነበር እና አሁን ይሄ ፍሪደም ተገኝቶ ህዝቡ በቁጭት እንዲነሳ ህዝቡ እንዲነሳሳ በተለይ ደግሞ ይሄ ጅልነት ማለት ነው የዋነት እርስበርስ መባላት ቀርቶ በአንድ ኃይል በአንድ አቋም ለብሔራዊ ጥቅም ለብሔራዊ አንድነታችን በአንድ ላይ መታገል እንዳለብን ህዝብ እንዲነቃ እየተደረገ ነው። ይሄ ጥሩ ነገር ጥሩ ጅማሮ ነው። ግን አሁንም ገና ብዙ ይቀራል። ገና ብዙ ያልገባቸዋሉ፣ በዘር በጎሳ እየተከፋፈሉ ሀገርን የሚያደሙ እና እነዛ ሰዎች በአንድ ላይ ከተመለሱ በኋላ በአንድ ላይ ከተመለሱ እና ከነቁ በኋላ በጋራ መብታችንን የምንጠይቅበት ጊዜ ሩቅ ይሆናል ብዬ አልገምትም። በተለይ ዋናው ትልቁ ነገር ደግሞ ኢትዮጵያ ለኤርትራ ሀገርነቱ ቅና የሰጠው ቲፒኤልኤፍ ነው። የኢትዮጵያ ሕዝብ አልሰጠም። ትልቁ ነገር የኢትዮጵያ ሕዝብ በፍጹም ለኤርትራ እና ባርነት ወይም ነፃነት ተብለው ዝም ብሎ የራሱ ሕዝብ ነው እንትን ያሉ እና እዚህ ካሉት ከትግሬ አገዛዞች ጋር ተባብረው ነው ኤርትራ እንድትገነጠል ብሎም አሰብን ጨምረው የኤርትራ ያልነበረችውን አሰብ ለኤርትራውያኖች ያስረከበው ማለት ነው። ያ ትልቅ ታሪካዊ ስህተት የተሰራበት ወቅት ነው ማለት እና እንግዲህ፣ ያንት ለማለት አሁን እንደሚነገረው ከሆነ ኢትዮጵያ ከዚህም በፊት ለኤርትራ አገርነቱ ቅና ስላልሰጠች አሁንም ያንን በፓርላማ ማንሳት የምትችልበት ሁኔታ መፈጠር እንዳለበት ብዙ ሰዎች እየተናገሩ ነው ያሉት። ያም ደግሞ ይሆናል ብለን ገምታለን። ኢትዮጵያ ምክንያቱም ኢትዮጵያ መጀመሪያ አገር እንዲሆኑ የተፈቀደው በሁለት የነፃ አውጪ ድርጅቶች በፒኤልኤፍ እና በኢፒኤልኤፍ በሚባል የኤርትራን ፒፕል ሊቨሬሽን ፍሮንት እና የትግራይ ፒፕል ሊቨሬሽን ፍሮንት ሁለቱም ከኢትዮጵያ መላቀቅ በሚፈልጉ ተስማምተው ያደረጉት ነገር ነው እንጂ የኢትዮጵያ ሕዝብ የፈቀደው ነገር አይደለም። አንዲያ ነው። ሁለተኛም አሰብን ያለ ኢትዮጵያ ፍቃድ ነው ለኤርትራ የተሰጠው። ያም በጣም ትልቁ ታሪካዊ ስህተት ነው እና ያንን ለማስተካከል የሚደረግ ሁኔታ መኖር እንዳለበት እና በፓርላሜንት እንግዲህ እንደገና ኤርትራን የሀገርነት የማንሳት ሁኔታ ይፈጠራል ተብሎ ይገመታል እና እንደዛ ከሆነ ልክ እንደ ሌላው ላሁን ለምሳሌ ሶማሌላንድን በጣም የደካማ የሆነው የሶማሌ ንትን እንኳን አፉ በአፉ ብቻ ያ እንዳይሆን አለምኑ እንትን ብሎ ቀጥ አድርጎ ይዘዋል ማለት ነው። ምክንያቱም ብዙ ሀገሮች ብዙ ሀገሮች ይህን ነገር ይፈራሉ። ነፃነት ለምሳሌ ቻይና ልትፈራ ትችላለች። ጀርመን ውስጥ አለ የተለያዩ ሀገሮች ውስጥ አፍሪካ ውስጥ እንደ ጋና፣ ናይጄሪያ ሌሎችም ሀገሮች ይሄ እንደዚህ እውቅና ከተሰጠ ለሶማሌላንድ ማለት ነው ሌሎችም ይመጡ ብራንድ ብለው ስለሚፈልጉ ያ እንዲሆን አይፈልጉም ማለት ነው። እውቅና መስጠቱን ይፈሩታል። እኛ በገዛ እጃችን የቲፒኤልኤፍ መንግስት ነው ባይፈቅድ ኖሮ ኢቨን ፓወርፉል ሆነ እንኳን ኤርትራ የኤርትራው ሻቢያውን አመራር በዛን ሰዓት ያንን ቦታ ቢይዝ እንኳን እና ዝም ብሎ ቢያስተዳደር ኢትዮጵያ ካልፈቀደች አገር መሆን የማይችልበት ሁኔታ ነበር ማለት ነው። ኤኒታይም ምንም አይነት ኢትዮጵያ ውስጥ ያለው ቢሸነፍና እንኳን ቦታውን ይዞ በቃ፣ ግን የሀገርነት አልሰጣችሁም፣ ቀጥሉ፣ የራሳችሁ መሬት እያዙ ቢባል ኤኒታይም ማንኛውም የሌላው ሀገር እውቅና አይሰጥም ነበር። የእኛ ትልቁ ስህተት ግን እኛን የያዘው በተዘዋዋሪ መንገድ ቲፒኤልኤፍ ተብሎ አገር ውስጥ የያዘው እንትን እውቅና በመስጠቱ ነው። ኤርትራያኖች፣ ሌሎችም ሀገሮች እውቅና ሊሰጡ የቻሉት ማለት ነው። አሁን ኢትዮጵያ ካነሳች በኋላ ብዙ መከራከሪያዎች ነጥቦች ማንሳት እንደምትችል ይገመታል ማለት ነው። በአኒሚንስ ግን ብዙ ሰዎች ኤርትራ በጣም ቀጭና ትንሽ ሀገርነች ከኢትዮጵያ ከዘረፈችው በተለይ ከትግራይ አካባቢ ባድሜን ይዞ ምናምን ከዚጋ የምታዩት ማለት ነው። ከተዘረፈ ጀምሮ ኤርትራ ማለት እንደ ሀገር ቆዳ ስፋቷ ከሃንጋሪ ይበልጣል፣ ከኮሪያ ይበልጣል። በጣም ኢትዮጵያ አጠገብ ስላለች ትንሽ ትመስላለች እንጂ ከብዙ የአውሮፓ ሀገሮች ከነ ኮሪያ፣ ከነ ጋና ሁሉ የምትበልጥ ትልቅ ሀገር ነች። የቆዳ ስፋቱ ትልቅ ነው። ከኢትዮጵያም የተዘረፈው ምናምን ሁሉ ተጠቃሎ ማለት እና አንዳንዶቻችን እንደ ትንሽ ሀገር አንየው ማለት ነው። ኤርትራ በጣም በአውሮፓውያን ሲታይ አንድ ትልቅ ሀገር ነው ማለት ነው። አንድ ትልቅ ሀገር ነው ማለት ነው። ግን አሁን እዚህ ከኢትዮጵያ ጋር እንደዚህ በምታስተያዩበት ጋር ትንሽ ልትመስል ትችላለች እና በጣም ትልቅ ትልቅ ሀገር እና በተለይ ደግሞ እያስፋፋ እያስፋፋ ከኢትዮጵያ ብዙ መሬት በተለይ በትግራይ አካባቢ የነበሩ መሬቶች በሙሉ ወደ አጠቃሎ አሁን እየሰፋ እየሰፋ ቆዳ ስፋቱን እያሰፋ ይገኛል ማለት ነው እና ሰፋ ብሎ ተቀምጧል ማለት ነው እና እንግዲህ ኢትዮጵያውያኖች መንቃት ያለብን በጋራ መጀመሪያ ይሄ ውስጥ ያለውን ችግር በዘር በምን መከፋፈሉን አቁመን ለጋራ ጥቅም ለብሔራዊ ጥቅም በቁጭት በጋራ ለአንድ ዓላማ ለአንድ የብሔራዊ ጥቅም አብረን መቆም መቻል አለብን፣ ማለት ነው። በማዕከላችን ያለውን ይሄ ችግር በተለይ የአማራው ኦሮሞ በተለይ በጣም ይሄ ከፍተኛ የፖፕሌሽን አብሮ መጠንክሮ አንድ መሆን አለበት ማለት ነው። ለህዝቡ ሲል ለልጆቹ ሲል በጋራ በአንድነት መቆም እንዳለበት ይታየኛል ማለት ነው። እና ኢትዮጵያ ትለመልማለች፣ እውነት ያሸንፋል። የተወሰደብን በግፍ የተወሰደብን የአሰብ ወደብ ይመለሳል። ስላዳመጣችሁኝ አመሰግናለሁ። ደህናው ነው።